ይህ ፍቅር መጥፎ የሆነ በሽታ። ፍቅር እኮ መድኃኒት የሌለው በሽታ ማለት ፍቅር ነው። ሌላ በሽቶች እኮ መድኃኒት አላቸው። ፍቅር ግን በጭራሽ በሽታ መድኃኒት የለውም። መድኃኒቱ ማን ነው? ራሱ ተፈቃሪው ብቻ ነው። ሄሉ፣ በጣም ስለምትወደ ለምታፈቅረው ስህተቱ አይታያትም። ጥፋቱ አይታያ እሱም በእርግጥ በጣም ይወዳታል፣ ያፈቅራታል። ግን ደግሞ አንዳንድ ጊዜ ችን ሄደት ሄደት የሚላትን ነገር ቢያቆም፣ በተለይ ደግሞ በጣም የተለየ ይሆን ነበር ማለት ነው። በጣም ቆንጆ ነው ደግሞ በነገራችን ላይ። ወይኔ እኔም ላፈቅረው ነው እንዴ? ይሄ ልጅ እኮ አይሆንም አይባልም። ሰላም፣ ውድ የተከበራቸው ይቻላል የተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። የዛሬው ቪዲዮ ደግሞ ለየት ያለ ቪዲዮ ነው። ምክንያቱም በቃ ፍቅር ፍቅር ሊያጫውተኝ ነው። እኔ እራሴ ማለት ነው። እናንተ ያብን እኔ እራሴ ላፈቅረው ነው እንዴ ለምን መሰላችሁ? በቃ ልጁ ራሱ ስታዩት ራሱ አማ አማላይ ነገር ነው ማለት ነው። አማላይ ነገር ነው እና ከሄሉ ልንጠቃት መሰለኝ። መቼም ሄሉን የሚነጥቃ ሰው እኮ በዛ። ስለዚህ እኔም ልጨመር መሰለኝ እና እኔም ለምን ይቅርብኝ? እኔም እንትን ልበል እንጂ ከሁሉም ይድረሰኝ እኔ ራሴ ማለት ነው። ብቻ ግን ፍቅር ማለት ራሱ ተፈቃሪ ወይም ደግሞ አፍቃሪና ተፈቃሪ ሲገናኝ ብቻ ነው መድኃኒት ሊሆን የሚችለው እንጂ ፍቅር እኮ ማለት መድኃኒት የሌለው እኮ መጥፎ በሽታ ውይ። ዊ ፍቅር ዊ ፍቅር ማለት በቃ ፍቅር ውስጥ ከሆናችሁ ያ ሰው ጥፋት እንኳን እያጠፋ እያያችሁት እንኳን ራሱ ያ ጥፋቱ አይታያችሁም። ለምን መሰላችሁ? እሱን አጣዋ አለው ብላችሁ ስለምትፈሩ። የእውነት ይገርማል። ተናፍቃችኋል ደግሞ። የትናችሁ? ና ሄሉዬ።